የለም። አስር ቡድኖች ሄዶ አስሩም አንደኛ ወይን ሁለተኛ አሉት። ሁለተኛ ማውጣትም የብር መዳሊያ ማግኘትም የነሐስ ሜዳሊያ ማግኘትም ምስራቅ አፍሪካ ከተቋቋሙት ክለቦች የመጀመሪያ በመዳሊያ ብዛት ኢትዮጵያ ንግድ ባንክ በቃ ምንም ጥያቄ የለም። አራቱን ማመድ አመት መዳሊያ ይስተ ነበር። አምስተኛ ዓመት አሁን ደግሞ ድጋ ነው። ይሄንን ቪጋ ኩንሴ የበላው አላረገም። ጊትኬ ኩንሳ አላረገም። ሲምባ አላረገም። ኬንያ ፖሊስ ይኸው ሁለተኛ ጊዜ ነው የመጣው። በሙሉ ያደረጉት የለም። ይሄን ያደረገው ማን ነው? ኢትዮጵያ ንግድ ባንክ ነው። ስለዚህ ተስፋ የሚያስቆርጥ ስንት መሰራት ተደቆ ነውብን በጆሮአችን ላይ መሳራ ሲጮው ተስፋ ያልቆረጥን ሰዎች ዛሬ ላይ ፌላኒቲ ተሳተ ተብሎ ደግሞ ተስፋ አልቆርጥ በጣም አሪፍ አርገን የመለስክልኝ ኮች በጣም ነው ስነልቦና ስለሚፈልግም ከተሸናፊነት በኋላ ወደ አሸናፊነት ለመምጣት በጣም ትልቅ ስነ ልቦና ነው። ሌላ ግን በጣም በጣም የሚገርመው ፓርት ለብዙ ሰዎች ስኬት መንስኤ ነው ተብሎ የሚታሰበው ካሸናፊነት በኋላ አሸናፊነት። ብዙዎች የሚወድቁት አሸናፊነት ሲያገኙ እርካታን ያገኙና እንቅፋት ይሆንባቸዋል። እርካታ። አንተ ግን ከአመት አመት ራብተኛ ነህ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ባላንዶር በልቶ በነጋታው ትሬኒንግ ወጣ። ማታ ተሸልሞ በነጋታው ትሬኒንግ ወጣ በሌሊት ። አንተም ካመት አመት አምስተኛ ተከታታይ አመት ላይ የኢትዮጵያ ፕሪሚየር ሊግ ዋንጫ ከፍ አድርገሃል። ባለፈው አመት የሴካፋ ዋንጫ አንስተሃል። 50 ጨዋታዎች ተከታታይ አልተሸነፍክም፣ ኢንቪዚብል ነህ። 49 ጨዋታ የተባለው ኢንቪዚብል አርሰናል ቡድን 50 አልደረሰም። አንተ ይሄን አድርገዋል። ያንን ያደረግከው ኢንዲቪዥዋሊ ተጫዋቾች ወጥተውበት፣ አሜሪካ፣ ታንዛኒያ በርካታ ተጫዋቾች ሄደው ትላልቅ አሪፍ የሚባሉ ተጫዋቾች በዛ ላይ በጉዳት ብዙ ተጫዋቾችን አተ ነው ይሄን ያደረግከውና፣ ከስኬት በኋላ ስኬት፣ ከአሸናፊነት በኋላ አሸናፊነት እንዴት ሊመጣ ቻለ? ስሜቱስ እንዴት ነው? አሸናፊነት ልክ ከገበያ ሄደ እቃ እንደምትገዛ አይደል። ላብ ነው፣ ከዛ ቀጥሎ ድካም ነው፣ ጥረት ነው። ደምም ነው። እሱ ነው ለግሰለት ማለት በዚህች ምድር ላይ የምንኖረው አንድ ጊዜ ነው እና አበበ ቢቂላን እናውቃቸዋለን። እናቃቸው፣ ግን በባዶ እግር ሮምን ወረረ በአንድ ወታደር ሲባል ደግሞ ታሪካቸውን አንብበናል። ያ ቢቂላ ሀገር ልጅ ነኝ እኔ። አሜሪካን ሲሄድ ስለ አበበ ሲያነሱልኝ ከኔ የበለጠ ነው እነሱ የሚያነሱት ስለዚህ መቼም ሁላችንም ሰርተን ሰርተን ኖረን ኖረን እንሄዳለን። ኢትዮጵያ ውስጥ ልክ ከአትሌቶቻችን በስተቀር ሌሎቹ ስፖርተኞች ረሃብተኞች አይደለንም። በቃን እንላለን። አንድ ጊዜ ብቻ አገኘን ፋሲል፣ አንድ ጊዜ ያገኘ በቃኛል። ንግድ ባንክም በዚህ ሰዓት በጣም ከሚገባ በላይ ነበር ሲሄድ ነበር ጊዮርጊስ ነው። ምናልባት አንድ አራት ጊዜ አምስት ጊዜ ሶስት ጊዜ እንደዚህ እየደጋገመ ይሄ ትናንተ የሰራው ዛሬ እኔ እናንተ የምናወራ ወሬዎች ምንድን ናቸው? ዜና ናቸው። ነገ ግን ታሪክ ነው። በታሪክ ውስጥ ታሪከኛ ለምን ነው ሰሞኑ ሰዎች እስከሚገረሙ ስለ 2ሰባት አመት ዋንጫ አምስት አመት ሰለም ከተማ ዞረናል። ምን ብለናል? ለምን እንትረን ስለሰራ እኔ ልጆቼ አንዳንድ ጊዜ ደከም ሊሉብኝ ወደዚህ ወደዚህ ሲሉ ቶሎ ነው ማነቃቸው። የማያልፍ የለም፣ ያው አለፈ። አሁን ደግሞ ሌላ ቻሌንጅ ውስጥ ልንገባ ነው። ስለዚህ ረሃብ ውስጥ ከሌለ፣ ህመም ውስጥ ከሌለ፣ አሸናፊነት ውስጥ ከሌለ ውጤታማ አትሆንም። ለዚህም ለኔ የሚሳሌ ሊሆን የሚችለው ኃይሌ ገብረስላሴ ስላሴ 27 ሪከርድ ሲያሰ ሲሰብር ሲያዘልለን ሲያስጨፍረን ኖሮ ኖሮ ሀያ ሰባት ደግሞ አሁን ሪዞርት ነው ማቆቅ ከዛ መበልጥ አለ እያለ ግን አንድ እንጀራ ነው የሚበላው። እስኪ እዛ ውስጥ ቋሚ ሰራተኞችን አስባቸው፣ ምን አይነት ኢትዮጵያዊ እንደሆነ አስቡ። ስንት ሰው እዛ ስራውን፣ ገንዘቡን ስንት ሰው ይላወስበት። አንስቶ ለሆነ ሰው መቶ ሚሊዮን ብር ቢሰጥ ይሄ ጀግና አትሌታችን ምን ይጠቅማል ለዛ ሰው? ያንን ሚሊየን ብር ደግሞ ልክ ለብዙ ሰው ስራ ሲያሰራስ ቻለንጆች እኮ አሉ በነገራችን ላይ። አንተ ጠንክረህ እየሰራህ ከአንተ መማር ሲገባ በየስቴዲየሙ በደቦ የሚሰድቡ በደቦ ደግሞ አንገትን የሚለው አለ። እሱ ደግሞ ለእኔ በጣም ጥሩ ነው፣ ምክንያቱም የበለጠ ደግሞ ያበረታኛል፣ ያጠነክረኛል፣ የበለጠ አሸናፊነት ስሜቴን ከፍ ያደርገዋል። ስለዚህ አንድን ነገር ሰራ ኦልሬዲ ታሪክ ነው። ለዛኛው ታሪክ ደግሞ መዘጋጀት መቻል አለበት። እስከሰራህ ድረስ፣ እስካወቅህ ድረስ ልምዱን በደንብ አድርጌ ልምዴን እጠቀማለሁ በደንብ ተጠቅሜ በደንብ በደንብ ያንን ልምዴን ደሞ አሁን በዚህ ሰዓት ነው ልጠቀምበት የሚችለው። ገና ልምድ አካብተው ራሱን በደንብ አዘጋጅቶ የሚመጣ ደግሞ አንድ ጀግና አሰልጣኝ ይመጣ ያን ጊዜ በሰላም በፍቅር በደስታ አሁን ብለለቀ መውጣት አለበት። ገብተዋል ግን አሁን ደሞ ባለ ጊዜ እንደዚህ አስቸጋሪ በገጠሙ ጊዜ ስለዚህ ስራ ጠገብኩ ሰው አይል የጊዜው ስራክ ላይ ራስን ራስን በራስ እና የዋንጫ ራብተኝነት የአሸናፊነት የታሪክ ራብተኝነት አሁን ደግሞ 27 ዋንጫ የመጣው በትግል በፈተና በጥረት የብዙ ሰው እውቀት የብዙ ሰው ልፋት የብዙ ሰው ድምር ያንን ነገር ደግሞ በማድረግ ውጤታማ ሆኛለሁ። ስለዚህ አገር አልኮራችን አለቀው። እንግዲህ በነገራችን ላይ ልንገር፣ በገቢ ደረጃም ልንገር። ኬንያ ላይ 20000 ዶላር አግኝተናል። ታንዛኒያ ላይ ደግሞ 10000 ሺህ ዶላር አግኝተናል። ኡጋንዳ ላይ 20000 ሺህ ዶላር አግኝተናል። ኢትዮጵያ ላይ በተዘጋጀው 30000 ዶላር አግኝተናል። ሞሮኮ በሄድንበት ጊዜ ደግሞ 150000 ዶላር ዩኤስዲ አግኝተናል። ክለቤን አልጠቀምም፣ ሀገርም ነው። ካረንሲ አምጥታ አይስ አሎ አዩ አይስ። ስለዚህ ክለቤ በአፍሪካ ተለመደ። እኛ ሀገር ላይ ብዙ ጊዜ እግር ኳሳችን ኢንቨስትመንት ነው ነው የሚባለው እንጂ እስካሁን ወደ ቢዝነስ አልተቀየረም። እናንተ እኮ ጭራሽ የዓመታችሁን ገቢ ይዛችሁን የመጣችሁት ይሄ የለም። ወደ ቢዝነስ አልተቀየ እስቲል አልተቀየረም፣ በየትኛው በብሔራዊ ቡድን በክለብም። እና ይሄን ማድረግ ትልቅነት ነው። እንደው በዚሁ እግረ መንገዴ እንደው በጣም አሪፍ ማጠቃለያ ላይ የመጣ ነው እና ኮች ብርሃኑ ግዛው በብሔራዊ ቡድንም ሄዶ የማሊያውንም አሳይቶ ነው የመጣው። ባንዲራውን ከፍ አድርጎ አውለብልቦ ነው የመጣው። ሉሲዎች በሚባልበት ጊዜ በተቀጣጠለበት ጊዜ ነው የሉሲዎች ተርኒንግ ፖይንት ላይ ነው ያንተ የነበርከው፣ በቃ ጥሩ ታይም ላይ ነው የነበርከው እና ኮች ብርሃኑ ሉሲዎችንም ሲዝ ብሔራዊ ቡድንም ሲዝ የመሰለውን ነገር ነው የሚያደርገው። ሰዎች በመሩት አር ለሚሄዱ ይባላል እና በኮንፊደንስ ነው የምትሄደው። ብዙ ጊዜ ሰዎችን አሰማም የራስን ነገር ነው ይዘህ የምትሄደው ትማራለህ ከብዙዎች እንደተማርክ ተመልክተናል። ነገር ግን የራስን ነገር ነው ይዘህ የራስን መንገድ ነው የምትከተሉ በብሔራዊ ቡድን ተመልክተናል በተደጋጋሚና፣ ይህንስ እንዴት ትመለከታሉ ሀገርን ከማስተዋወቅም አንጻር? እግዚአብሔር ይመስገን እድለኛ ነኝ። ሉሲ የሚባል ስም የተሰየመው እኔ በነበርኩበት አሰልጣኝነት ነው። ለዚህም እድለኛ ነኝ። ብሔራዊ ቡድን የሁለት ሺ አስራ ሁለት የለንደን ኦሎምፒክ ላይ ጫፋ ደርሰ ነው። ሁለት ሺ አስራ ሁለት ላይ ደግሞ ኳትራል ጊኒ አሳልፈናል። አሳልፈና ሁለት ሺ አስራ አራት በፈረንጆች ነው እዛም ብሔራዊ ቡድን ውስጥ ነበርኩት። ሁለት ሺ አስራ ስድስትንም እንደዚሁ ነበርኩት። ሁለት ሺ አስራ ስምንትም ሁለት ሺ ሀያም ነበርኩኝ እና በነበርኩባቸው ጊዜዎች ምን መሰለ አንዳንድ ጊዜ እኔ ብሔራዊ ቡድን ይመቻል አይመችም። ሁሉም ጠያቂ ነው የሚያግዝ የለም። ንግድ ባንክ በዚህ ደረጃ ነጥሬ እንደወጣ ተጠያቂ ተቆጥሮ ይሰጥሃል። ሀላፊነትን ካልተወጣክ ነው አንተ የምትጠየቁ። የሬ ቡድን ላይ ሁሉም ልንገር፣ ሁሉም ልምከር ይላል። ከኔ ውጭ የሚያቅሰው የለም ይላል። አንተ የነላ አመት ገና ሳይፈጠሩ ወይም ደግሞ ገና ሳይወለዱ ሁላ የጀመርከው ስራህን ሊያስተምሩ ይፈልጋል። የሚያሳዝነው ይሄ ነው። እነሱ በገባቸው ነው፣ እነሱ የሚያውቋት ሳይንስ ላይ ቁጭ ብሎ የአንድን ጠንካራና ደካማ ጎን ጠጋ ይሉና ደግሞ አከሌን ብትሽ ደግሞ ይለዋል። ከጥቅማቸው አንጻር ነው ደግሞ የምለው። ለዚህ ነው እኔ በዛን ሰዓት ላይ ሙያዬን አላስነካም። አሰልጣኝ እኔ የትኛውም ጥሩ አሰልጣኝ ነኝ ብሎ የሚያስብ አንድ አሰልጣኝ አሰልጣኝ ነው። በቃ ስሙ ራሱ አሰልጣኝ ነው፣ ተጫዋች አይደለም። ተጫዋች ተጫዋች ነው እንጂ አሰልጣኝ አይደለም። ማናጀር ማናጀር ነው እንጂ ተጫዋች አይደለም። የቦርድ ሰዎች ቦርድ ላይ ነው ስራቸው መስራት ያለባቸው እንጂ መቶ ተጫዋችን ላሰልፍ ማለት የለበትም። እኔም የማልስማማው ነገር ይሄ ነው። እግር ኳስ ደግሞ እኛ ሀገር ውስጥ ያልተከበረ የሚደፈር ዝም ብሎ ማንም ሰው ተነስቶ አፎን የሚከፍትበት ማንም ሰው የሚሰድብህ የአንተ ሰው መስደብ ከፈለገ ቀጠሮ የሚይዞ ስቴዲዮ። ያሳዝናል። ኢትዮጵያኖች በእንደዚህ አይነት ደረጃ መበላሸታቸው። ታሪክ ሳያቅ ከጠላክ ወይም ደግሞ ተደጋጋሚ ውጤታማ ከሆኑ ስለዚህ ይሄ ሰው ልምከር ስል ምኑ ለራሱ ምንም ነገር የለውም። እንዴት ይመክረኛል? እውቀት ያላቸው ለምሳሌ እንደ ኢንስትራክተር አብርሃም ወይም ደግሞ እንደ ጋሽ ሰውነት ነፍሳቸውን ይማር፣ እንደ ጋሽ ስዩም ጋሼ አስራት በጣም ደግሞ አሁንም እንደ ገብረምድን ኃይሌ በጣም የሚወጡት ወጣቶች አሰልጣኞችም አሉ። ችግር የለውም። ከነሱ ጋር እኮ ትግባባለህ። እነሱ ጋር ቁጭ ስትል በደንብ ይሄ እኮ ቁጭ ብሎ አርሴናል እና ማንቸስተርን ስላየ አሞሪን ይተቻለኩ አሞሪ ውስጥ ያለውን ጭንቅላት አቆ እንዴት አካላ የተሳሳተ ብሎ እኮ የሚናገር ደፋር ያለንበት ሀገር ላይ እኮ የት ደረጃ እንዳሉ እነሱን አላወቅናቸው እነሱ ይመጡና ደግሞ ጠልፎ ሊጥሉ ይፈልጋሉ እኛ በብዙ መከራ በብዙ ስቃይ ነው እዚህ የደረስ ነው ያን ስንደርስ ደግሞ ከአካዳሚ አይደለም ይወጣ ነው በራሳችን ልፋት በራሳችን ስለዚህ ትክክለኛ ባለሟተኛ ትክክለኛ ቁጭ ብለህ እኮ የምትሰማቸው ሚዲያና አለ ገና ሲናገሩ ንግግራችሁ ራሱ ትምህርት ይሆናል። ስለዚህ የራሴን መንገድ የራሴ ወይ በጣም ብዙ ያልተሳካልኝ እዛ ጋር ጣልቃ ገቢነት ብዛቱ ልነግር አልችልም። ብዛቱ ልነግር ተው ብትላችሁ እሺ አይሉም። ያ ደግሞ ብሔራዊ ቡድኑ ላይ በጣም አደጋ አምጥቶበት ከፍ እንዳይል አድርጎት የተንቆጠገት ዜና አሳልፈናልኛል። ለምሳሌ ሰላሳ አንደኛ አፍሪካ ዋንጫ ጋሽ ሰውነት ከማለፋቸው በፊት ቀድሜ ነው ያለፍነው። እኛ ደግሞ ጉልበት የሆናቸው ጋሽ ሰውነት ሁሌ ይናገራል። ጉልበት የሆናቸው ክብር ሼህ አላሙዲ ወይም በጣም የሚደነቁ ባለሀብት ናቸው። አምስት ሚሊዮን ብር ቃል ገብቻለሁ ነው ያሉት። የዛን ጊዜ አምስት ሚሊዮን ብር ቀላል አይደለም። ያንን ደግሞ ከክብር ጠቅላይ ሚኒስቴር ኃይለማርያም ደሳለኝ እጅ ተቀብላል። ከዚህ በላይ ምን ቆጥቆጣለን? ሌላው ደግሞ ለዛሬ ስፖርተኞች ለዛሬ እዚህ ደረጃ መድረስ ለዚህ ስፖርተኞች ድሮኮ አረብ ሀገር ይሄዳሉ። ድሮኮ እግር ኳስን ማንም እንደ ስራ የሚያው ማንም የለም። ክለቦች እንዲያቋቁሙ ጫና ፈጥረን ጫና ፈጥረን በተለይን ከበሬ ቡድን ተባራሉ ተብያሉ። ግብጽን ነው አራ ለባዶ ስናሸነፍ ክለቦች ቢዙ ከዚህ በላይ ነው ስንል። የፕሬዚዳንቱ ምስት ተሳሳተችና ፌዴሬሽኑ ቢሰራ ብሎ እየሰደባቸውን አሉ። ክብር ፕሬዚዳንትም ችግር የለባቸውም፣ ላጣረጉ ስልካቸውን ያዙና ለዋና ጻፊያቸው በአስቸኳይ ልጅ አንሱት ነው የተባለው፣ ወይም በዝርዝር የምንሰራውን ነገር ጽፎ ያምጣ ነው የተባለው። ከዛ ግን እድሜ ለነ ሰይድ ኪያር እንደ ኤፍሬም የማነ በጣም በጣም ጥሩ ልጆች ናቸው። የተናገርኩትን ነገር እምነት ሙሴ ሁሉንም ነገር አመጣችሁና፣ ክፉ ነገር አልተናገርኩኝም። በዛኔ ተረፍ ጋዜጠኞች ናቸው ያተረፉኝ፣ በነገራቸው ኦኬ። ዋው አሁን እውነቴን ነው ብነግርህ ስንት አጋጣሚ። ስለዚህ ዛሬ ላይ ክለብ ደሞ ሲሰጥ ትናንተኛ ታግለንለታ ክለቦች እንዲይዙ ፓርላማ ድረስ ከሰኛል። ለታምንም ባታ በእውነት ነው ብነግርህ አንድ ጊዜ በሚኒስትሮች አማካኝነት ፓርላማ የስፖርቱ ይጠራ ተብሎ ሲፈልግ የሚያወርድ ሲፈልግ የሚያወጣ ሲፈልግ የሚናገር እንደዚህ አይነቱን ባለሟተኛ ተብዬ አንድ ገና እኮ ድክ ድክ እምልህ ባለሟተኛ አጀንዳ ይዞ እኮ ኮንፊደንስ ነው። ያው ጥሬ ምክንያቱም ሌባ አይደለኝ። ይስ ምክንያቱም እኔ ሌባ ብሆን አሁን እኮ የመንፈስ ርካታ ነው ያለኝ እንጂ ልክ አሁን አንተ ልበነግራችሁ ለ3 አመት ወንድ ላይ ከሰራ 30 አመት የመኖር ዋስትና አለ። 14 አመት ሰርተህ እኮ በሴቶች የመኖር ዋስትና የለ ሚሰጠሽ ሽርቻሮ ብር ነው የሚሰጥ የሽረቻ ነው ብር ነው። በሰራው ነገር አይደለም በሴቶቹ የምታገኘው በወንዶቹ የምታገኘውን ነገር አለ ነው አይደለም ተሽሯል። በነገራችን ላይ አሁን ናኦሚ ግርማ እኮ በቅርብ ጊዜ ያገኘችውን አስቡ። አሜሪካ ነገር አሜሪካ ነች ያያሉ አይደለች። በቅርብ ጊዜ ብራዚልም አጽድቃለች አዝርቃለች እንግሊዞችም አዝርቋል። በብሔራዊ ቡድን ደረጃ ላይ አወደ ክለቦች አለ በብሔራዊ ቡድን ደረጃ ላይ ሽልማት፣ እኩል ጥቅማ ጥቅሞች እኩል ምንም የምንለየው ነገር ብሎ አስቀምጣ እኛ ሀገር ግን ለማውራት ያክል ነው እንጂ ከልባችን አይደለም። ይሰራ ኢቪን ኢፈኛ የምንናገረው ነገር የመስማት ኳሊቲያቸው ያናል የወረደ። ስለዚህ ዞሮ ዞሮ በሴቶች እግር ኳስ ወይም ደግሞ በዚህ በስፖርቱ ከዚህም በላይ ብዙ ነገሮች መስራት እንደሚቻል ነው። መደማር ይመረጥ ያ አንተ የመሰለህን ነገር በራስህ ይሆናል ብለህ ያሰብከውን ነገር ሰርተሃል። ለዚህ በቃ ታልኩሽ በጣም ትልቅ ነገር ነው። ፈጣሪ ይመስገን። አሰልጣኝ ብርሃኑ ግዛው አሰልጣኝ ከመሆኑ በፊት ብርሃኑ ግዛው ኮምኮመን ተመልክተነዋል። ተርኒንግ ፖይንቱን አይተናል። አሰልጣኝ ብርሃኑ ግዛው ብሰራው ብሎ የሚያስበው ነገር፣ ወይኑ ባሳካው ብሎ የሚያስበው ነገር፣ ከዚህ በኋላ ደግሞ ልሆን እፈልጋለሁ ብሎ የሚያስበው ነገር ምንድን ነው? እግዚአብሔር ፍቃዱ ከሆነ ጣሪያ አራት አመት ብቻ ማሰልጠን ነው ፍላጎት በጤና ምክንያት እድሜ ችግር የለም ሩ ጎልማሳኔ እድሜ ላይ ቢሆንም ከዛ በኋላ ግን መወደውን ግብርና ተመልሼ የክልሉ መንግስትም ካገዘኝ፣ እዚ ኦሮሚያ ክልል ነው እንትንምለው ማለትም ያለኝ መሬት የሚያግዘኝና ሀሳቤን የሚረዳ ከሆነ ውስጤ ያለው ግብርና ስለሆነ ያንን ተመልሼ ባሳካው በጣም ደስ ይለኛል። እግዚአብሔር ፍቃድ ከሆነ አራትን ዓመት በምስራቅ አፍሪካም በአፍሪካም ፕላስ ደግሞ በሀገራችን ላይ አሁን እንደደምኩኝ ለመድመቅ ሁል ጊዜ ኤነርጂውን የስራዬን ሰርቼ ውጤታማ ለመሆን ነው የምፈልጉና አሁን ሀያ ሰባት ዋንጫ ነው፣ ሰላሳ አንድ ዋንጫ ተብሎ እንዲቆም እፈልጋለሁ። ከሰራበት አመት በላይ ማለት ነው። አንድ አመት ቀድሞ። ዋው በጣም ደስ ይላል። ኮጭ ከዛ ውጭ ይርጎጭ የፋሚሊ ሁኔታ እንዴት ነው? አሁን ያለበት ኮንዲሽን? እግዚአብሔር ይመስገን። ከተባረኩት ከተቀደሱት፣ እግዚአብሔር ደግሞ መርጦ የሰጠኝ አንዷ ጉዷ ባለቤቴ ፍቃዴ ዘለቀ ትባላለች። እሷ ባትኖር ከልጆቼ ጋር ራሱ ያው የምሄደው በአመት አንዴ፣ ሁለቴ፣ ሶስቴ ነው። እንግዳ መቷል ለምን አይሄድም እና ሊሉኝ ይችላል ልጆቼ እራሱ ምክንያቱም ግን የሷ መሀል ላይ ሆነው ስለዚህ እሷ ደግሞ የእኔ የቤታችን ጠቅላይ ሚኒስቴር ነች። የሷ ጥንካሬ የሷ ጉብዝና ነው እኔም እዚህ ደረጃ ደርሰ ስለዚህ ልጄ እፍራታ ብርሃኑ ትባላለች። የመጀመሪያ ሁለተኛ ልጄ ደግሞ አፎሚያ ብርሃኑ ትባላለች። ብስራት ብርሃኑ ይባላል የሶስተኛ ልጄ። አንድ ወንድም አለኝ። አንድም እህት አለችኝ። እናት አለችኝ። በአጠቃላይ ቤተሰቦቼ እነዚህ ናቸው እና ከነሱ ጋር ሰላማዊ ሆኜ እየኖርኩ ነው። ወንድሜንም ስንታየሁ ሲሳይንም በቅርብ ጊዜ አስመርቄው በፌዴራል ደረጃ ኦልሬዲ ስራ ጀምሯል። ሎየር ነው። እህቴም ደግሞ ቃል ኪዳን ሲሳይ ትባላለች። በቅርብ ጊዜ 12ኛ ፈተናዋን እና ያጸዱ ተካልኝም ደግሞ እንግዲህ እግዚአብሔር በእድሜ በጤና ይጠብቅልኝ። በእንደዚህ አይነት ፋሚሊ ውስጥን ያሉትና በጣም እድለኛ ነኝ። የተባረከ የተቀደሰ ከኔ የበለጠ በጣም መንፈሳዊነትን በጣም የሚያውቁ እጅግ በጣም ደግሞ እኔ ሳሸንፍም እኔ ሲሸንፍም ቤትኛውም ቤትኛውም ጎን አጠገቤ ጠፍቶ አያውቁም። በደስታዬም አጠገቤ ናቸው በእያንዳንዱ ጉዳይ ላይ እና ከቤተሰቤ ጋር ያለኝ ቁርኝነት እግዚአብሔር ይመስገን እጅግ በጣም ደስ ይላል። ፈጣሪ ይባርካቸው በጣም። በመጨረሻ ኮች ማመስገን የምትፈልጉ? እኔ የመጀመሪያ ፈጣሪ የምማመሰግነው ክብሩን እሱ ይውሰድ። ለእኔ ደግሞ ያው ሞገስን ሰጥቶኝ የትኛውም ቦታ ላይ ጠንክሬ እንዲሰራ አድርጎኛል። ሌላው ደግሞ ኮቺንግ ስታፉን ተጫዋቾቼን። እነዚህ ተጫዋቾች በደንብ የኔን ሀሳብ ባይቀበሉኝ እርግጠኛ ነኝ ውጤቴ እዚህ ደረጃ ይደርሳል ብዬ አላስብም። አመሰግናቸዋለሁ። ሌላው ደግሞ ኢትዮጵያ ንግድ ባንክን ይህን ለህልም እንዳሳካ ከክብር አቤሳ ነው ቦርድ እና ማኔጅመንት አጠቃላይ ጥቂት የሚባሉት ደጋፊዎች ከሸኖ የሚመጡት ደጋፊዎች አሉ፣ እጅግ በጣም እና ሌላው በሚዲያ ዘርፍ ሁሉም ቦታ ላይ እሳተፋለሁ እንደምታውቁት እና የኔን ስራ ለማውጣት የኔን ስራ ለህዝብ ለማድረስ ሁሉም ሰው ተሰልፎ ነው የሚጠብቀው እና ለሁሉም ክብር ይስጥልኝ ብዬ አስባለሁ። በመጨረሻ ስፖርት ከልብ ማመሰግናቸዋለሁ። ቤተሰብነን ወንድምነን በጣም ብዙ ስራዎችን አብረን የሚሰራ እንደ ሚዲያ ሳይሆን እንደ ቤተሰብ ነው። የትኛውም በሴቶች እግር ኳስ ላይ የሰጠናችሁ መረጃ ፈጥናችሁ ነው ለህዝብ የምታደርሱልን። ሚዲያውም ከጊዜ ወደ ጊዜ እያደገ ነው። በንጽህና በፍቅር በጥንካሬ እየሰራችሁ ስለሆነ አሁን በቅርብ ጊዜ የኔን ዶክመንተሪ ፊልም በዚህ ምስር አማካኝነት ለህዝብ አደርሳችሁታልና ያው ሰው በደንብ በርብሮ አውቆ ነገ ተስፋ እንዳይቆርጥበትና የበለጠ ብዬ ነው መጽሐፍ ሰፊ ያለው። ከመጽሐፍ በኋላ ደግሞ ዶክመንተሪ ፊልም ያደረኩት እና ለዛ ሁላ መሳካት በተለይ ፍራውን ገጠር ሄደ ጉንፋንም ይዞ እንደገና ደግሞ ብዙ ጊዜ ካሜራዎችን ይዘ ከክልል ጀምሮ ሁሉንም መረጃዎች ላደረግኮ ከዚያ ፊትም አመስግኛለሁ። የበለጠ ግን ዛሬ ሰፊውን ጊዜ ከአንተ ሚዲያ ጋር እንግዳ ስላደረግኝ እና ላደረጋችሁ ልይ ነገር በሙሉ ከልብ አመሰግናለሁ። መላክሩ ካሜራማንም ታምራትም አለ ጽናማ አለ ከልብ አመስግኗችኋል። በተለይ ዶክመንተሪ ላይ